ሰላም ጤና ይስጥልኝ ውዴ ቻናል የቤተሰቦች እለቱን አዳዲስ መረጃ ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋበዝኳችሁ ማለት ነው። ሕወሓት እንግዲህ በአፋር በኩል ተኩስ መጀመሩም ተሰምቷል። እንዲሁም በምስራቅ እስር የሚገኙ የተለያዩ አህዶች ባደረጉት ስምሪት መቶ ሰላሳ ስምንት የሚደርሱ የጽንፈኛ አባላት ላይ እርምጃ መውሰዳቸው ተሰምቷል። ሌሎችም መረጃዎች ይኖሩኛል። በዝርዝር የምናያቸው ነው የሚሆነው። አብራችሁ እንድትቆዩ በአክብሮት ጋበዝኳችሁ። ወደ ዝርዝር መረጃው ስናልፍ ኋላቀር ቡድኑ የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎችን ፈጽሟል። ይህንንም ትንኮሳ ሻቢያ አጀንዳ ለማስፈጸም የተደረገ ነው ሲሉ አቶ ጌታቸው ረዳ ተናግረዋል። ጥቂት የትግራይ ኃይል አመራሮች በሻቢያ ትእዛዝ ሰጭነት በፌዴራል መንግስት ላይ ትንኮሳ እንደጀመሩና ይህ ትንኮሳ እንዲቆምም አቶ ጌታቸው ረዳ አሳስበዋል። የፌዴራል ጠቅላይ ሚኒስትር ምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ፍስሀ ማንጁስና ዮሀኒስ መዲድ የተባላቸው የትግራይ ሰራዊት አመራሮች የመጀመራችሁትን ግጭት ቅስቀሳ እንቅስቃሴ አቁሙ ሲሉ አስጠንቅቀዋል። ሚኒስትሩ ኋላ ቀር ቡድን ሲሉ የጠቀሱት የሕወሓት አመራር የፕሪቶሪያው ስምምነት ለመቅደድ ሁሉም አይነት ትንኮሳ ቢፈጽም የፌዴራል መንግስት አጸፋ ምላሽ ከመስጠትም ተቆጥቧል ብሏል። ኋላ ቀር ያሉት የሕወሓት አመራር ቡድን የፌዴራል መንግስት ወደ ግጭት ለማስገባት በአፋር በኩል ትንኮሳዎችን ፈጽሟል። ይህንንም ያዛዡና ጌታውን ሻዕቢያ አጀንዳ ለማስፈጸም የተደረገ ነው ሲሉም ገልጿል። በአፋር ክልል በኩል በፌዴራል መንግስት ላይ የተደረገ ትንኮሳ ጄኔራል ፍስሀ ማንጁስ ና ጀኔራል ዮሀንስ መዲድ ናቸው የመሩት፣ ማቆም ያለባቸውም እነሱ ናቸው ሲልም አሳስቧል። ጦር አውርድ በሚል ጸሎት በራስ ህዝብ ላይ መከራና ጭፍጨፋ መጋበዝ ክህደት ነው ያሉት ሚኒስትር ጌታቸው በትግራይ ና በአፋር በኩል ያላችሁ የትግራይ ሰራዊትና የትግራይ የሰላም ሀይል የሻዕቢያን ፍላጎት ለማሳካት ወደ እርስ በርስ ግጭት መግባት የለባችሁም ብለዋል። የትግራይን የሚያስብና አርባና ያለው ሰው ሶስተኛ አመት ያስቆጠረው የፕሪቶሪያ ውል ከወዴ ደረሰ ብሎ መጠየቅ ብቻ ነው የሚያዋጠውም ሲሉም አቶ ጌታቸው ረዳ ተናግረዋል። ማለት ነው። ማክሰኞ ከሰዓት በኋላ በትግራይ ሀይሎችና በትግራይ በአፋር ክልል አዋሳኝ በሚገኙ ራሳቸውን የትግራይ ሰላም ሀይል ታጣቂዎች ብለው የሚጠሩ መካከል ግጭት መቀስቀሱንም በማህበራዊ ሚዲያ ትስስር ገጻቸው ላይም አስፍረዋል ማለት ነው። ከዚህ ጋር በተያያዘ ወደ ሙሉ ጦርነት ገብተናልን ብለዋል። ህዝቡ ህዋት ከተቆጣጠራቸው ቦታዎች እየሸሸም እንደሚገኝ በአፋር ክልል መሽገው የሚንቀሳቀሱ ነፃ መሬት ታጣቂዎች ከትናንት በስቲያ በወጡት መግለጫ ከህዋት በኩል ጥቃት እንደተከፈተባቸው ገልጸው ወደ ሙሉ ጦርነት መግባታቸውን ይፋ አድርገው ነበር። ከትናንት አንስቶ ውጊያ በርትቷል ማለት ነው። የህዋት ታጣቂዎች ትናንት ጥቅምት 26 ቀን የተቆጣጠሯቸው መጋሌ በምትባል ከተማ ስር የሚገኙ ስድስት መንደሮች አንደኛ መራ ሁለተኛ ኩስ፣ ሰበበራ ዶያ፣ ገዳ ባላ፣ ካርማ አጋ ሚሊክ እንደሚባሉ ለማወቅም ተችሏል። ቶንሳ በተባለ ሌላ አካባቢም በከባድ መሳሪያ የታገዘ ውጊያ ሲደረግ ማምሸቱ ነው መረጃዎች የሚጠቁሙት። እንዲሁም በምስራቅ ስር የሚገኙ የተለያዩ አሀዶች ባደረጉት ስምሪት 138 የጽንፈኛው አባላት ላይ እርምጃ መውሰዱም ተገልጿል። በሀገር መከላከያ ሰራዊት በምስራቅ ስር የሚገኙ የተለያዩ አሀዶች ባደረጉት ስምሪት 138 የጽንፈኛው አባላት ላይ እርምጃ ወስደዋል 55 አባላትንም ደግሞ አቁስሏል። በምስራቅ ህዝብ በጎዴ ቀበሌ፣ በትሊሊ፣ በቋሪት፣ በደጋዳሞት፣ በሰከላ፣ በወንበርማና በሌሎችም ቀጠናዎች ከጥቅምት አስራ አራት እስከ ሀያ ስድስት ባደረገው ኦፕሬሽን በጽንፈኛው ላይ ከፍተኛ ጉዳት አድርሰዋል ማለት ነው። ሰራዊቱ በሰሜን ጎጃም ዞን በባህር ዳር ዙሪያ ወረዳ የጎዲ ቀበሌና በሰከላ ወረዳ አባክሰን ባደረጋቸው ኦፕሬሽኖች ሰባ እንዲ የጽንፈኛ ቡድን አባላት ተመተዋል። ጽንፈኛው ቡድን ከፍተኛ ሰብአዊ ኪሳራ ደርሶበታል ማለት ነው። በምዕራብ ጎጃም ዞን ደጋዳሞት፣ ቋሪት፣ ወይበኝ ቀበሌና በሌሎች ቦታዎችም 19 ሰላም አደፍራሾች ላይ እርምጃ ሲወሰድ 13 ቆስለዋል ነው እየተባለው። በዋድ በነበረው ስምሪትም አራት ጽንፈኛ ከጥቅም ውጭም ሆነዋል። በአዊ ብሔረሰብ አስተዳደር የተሰማረው የአማራ ክልል የጸጥታ ኃይልና የሀገር መከላከያ ሰራዊት ባደረገው ጽንፈኛውን የገቦት ገብቶ የማጽዳት ዘመቻ በትሊል ብቻ 15 ጽንፈኛ ላይ እርምጃ ወስደዋል። ሀያ ቆስሏል ማለት ነው። ምዕራብ ጎጃም ማንኩሳና ዘባ በተደረገው የጸረ ሽምቅ እንቅስቃሴ ሶስት አደገኛ የህዝብ ጠላቶች ከጥቅም ውጭ ተደርገዋል፣ ሰባቱ ደግሞ ቆስለዋል ነው የተባለው። በሽንዲ ዋግደድ በየስርቻው እየሾለኩ ህዝብን ሲገሉና ገንዘብና ንብረት ሲዘርፉ ከነበሩ ጽንፈኞች መካከል አስር የሚሆኑት እርምጃ ሲወሰድባቸው፣ 15ም ቆስለዋል። በሰከላ አፈር ዋሻ ደምስ ወይም መኮንን አለማየሁ እየተባለ በእነሱ አጠራር የሻለቃ አዛዡን ጨምሮ ስድስት የሰላም ጸሮች ላይ እርምጃ መወሰዱንም ሰራዊቱ አስታውቋል። ጥምር ጦሩ በወንበርማ ባደረገው የተጠና ቅንጅታዊ ኦፕሬሽን የህዝብም ባያለባቸው አስር ጽንፈኞች ላይም እርምጃ ወስዷል። በእነሱ አጠራር በሪሆን አዳና የተባለ የነበልባል ሻለቃ ዘመቻ መሪና አበዋ እያሌው የሚባሉ የጉለም ቀበሌ የንስር ሻለቃ መሪ እርምጃ ከተወሰደባቸው መካከል እንደሚገኙም ገልጸዋል። በእነዚህ ኦፕሬሽኖች በርካታ መሳሪያ ጥይትና ጽንፈኛው ሲጠቀምባቸው የነበሩ ቁሳቁሶችን በቁጥጥር ስር ውለዋል ነው የተባለ ተስፋ እየቆረጠና እየፈራረሰ የመጣው ጽንፈኛ ቡድን የሽብር ስራ ለመስራት በቅንባባ ከተማ መግቢያና መውጫ ሰው በሚበዛባቸው ቦታዎች ላይ በሞባይል ሲስተም የሚፈነዱ አምስት ፈንጂዎችን ቢጠምድም ጉዳት ከማድረሳቸው በፊት በማለሙያዎች እንዲከሽፉ መደረጋቸውንም ነው የተሰማው። ማለት ነው ከጊዜ ወደ ጊዜ ቁመናውን እያጎለበተ የመጣው የክልሉ ጸጥታ ኃይል ጽንፈኛው ላይ ለማጽዳት ያደረገው የጸረ ሽምቅ እንቅስቃሴ ውጤታማ አድርጎታል። ህብረተሰቡም ጥምር ጦሩን በመደገፍ ያደረገው አስተዋጽኦ ሰላም ወዳድነቱን በጋድ ያሳያል ሆኗል ተብሏል። በምስራቅ ህዝብ በላከው መረጃ እንዳመላከተው ሰራዊታችን ግዳጁን በጀግነትና በፍጹም ህዝባዊ ወገንተኝነት አጠናክሮ መወጣቱንም ይቀጥላል ብለዋል። እንዲሁም ወደ ሌላኛው መረጃ ስናልፍ ለህገወጥ ቡድኑ ሊደርስ የነበረ የጦር መሳሪያና ተተኳሽ በፖሊስ ቁጥጥር ስር እንደዋለም መረጃዎችም ደርሰውናል። መነሻውን ከሱዳን በማድረግ ለህገወጥ ቡድኑ ሊደርስ የነበረ ጦር መሳሪያና ተተኳሽ በፖሊስ ቁጥጥር ስር መዋሉን ኮማንደር መስጋናው ካሴ፣ የምዕራብ ጎንደር ዞን ፖሊስ መምሪያ አዛዥ ተናግረዋል። በአራት ሞተር ብስክሌት ከሱዳን ተጭኖ የተነሳው ህገወጥ የጦር መሳሪያና ተተኳሹ በቋራ ወረዳ ምርት ገልጎ ቀበሌ አድርጎ ለጠላት ሊደርስ የነበረ መሆኑን ነው ፖሊስ አዛዡ አክለው የገለጹት። የጸጥታ ኃይሉ ባደረጉት ብርቱ ጥረትና ክትትል በቋራ ወረዳ ነብስ ገበያ ቁጥር አራት ልዩ ቦታው ተሾመርሾ ላይ መያዝ ተችሏል።